ነጃሺ ብላል ሙአይምን የመሳሰሉት በኢትዮጵያ ተጨባጭ ስናይ ቦታ አልተሰጣቸውም ብለን እናስባለን። ይሄ ፕሮጀክት ግን ከዚህ በኋላ ለእነዚህ ተምሳሌቶች ትልቅ ቦታ እንድሰጥ ሀገራዊ ፋይዳቸው ጭምር ከፍ ያለ መሆኑን የሚያሳይ ነው ሚሆን የያዛችሁት ፕሮጀክት ቂያ በጣም ትልቅ ነገር ነው። አንዱ የመጀመሪያ ትልቁ ነገር ማህበረሰባችን የዚህን ፕሮጀክት ምንነት ማወቁ ሀገራችን ላይ እነዚህ ታላላቅ ተምሳሌቶች አለመዘከራቸው፣ አለመነገራቸው እኛ ሙስሊም ብቻ አይደለንም የተጎዳን፣ ሀገር ናት የተጎዳች። ይህን ፕሮጀክት መጀመራችሁ ሐቂቃ የብዙ ዘመን ምኞታችን የኢትዮጵያውያን፣ አልፎም የአፍሪካውያን፣ አልፎም የዓለም ጭምር ፍላጎትም ለምንድን ነው ካላችሁኝ፣ የነጃሽ ጉዳይ የኛ ብቻ አይደለም። የብላል ጉዳይ እኛ ብቻ አይደለም የዓለም ሙስሊሞች ኮንሰርን ነው ኡሙ አይመን ጉዳይ እኛ ብቻ አይደለም ይሄ ትልቅ ታሪክ ነው ልጆችን በዚህ ላይ መቅረጽ የምንችልበት ተጨባጭ ነው ትልቅነትን ውስጣቸው ላይ ትልቅነት ስንል አንድ በቃ ወደፊት አስቀምጦ የሚያዩዋቸው አካላት እንዳሉ የምናይበት ተጨባጭ ነው አረቶ ስጥቅ ታይትሉም በጣም የተመረጠበት ወይ በጣም የሚገርም ነገር ነው ገራማ ታይትል ነው ይህ በጣም ተውፊቅ ነው የአላህ ስብሃነወ ተዓላ ማህበረሰባችን አሁን ላይ እየተጠየቀ ያለው በጣም ስምፕል ተራ የሆነ ነገር ነው። ዝም ብለን ማን እንደሰራ ምን መልዕክት እንዳለው የማናውቃቸው ቲሸርቶችን በብዙ ዶላሮች እየገዛ እንለብሳለን። አላስፈላጊ መልዕክትም ጽሁፎችን የያዙ ጂንሶች እና ቲሸርቶችን፣ የማይከፈልበትን ማርኮች እያስተዋወቅን እንሄዳለን እና ይሄን ታሪክ ነው ዲን ነው። ትልቅነትን ምንሰብክበት ነው። ለትውልድ የሆነ ነገር አሻራ አስቀምጠን የምናልፍበት ተጨባጭ ነው። የተጀመረ ነገር ነው እንጂ ማለቂያ የሌለው ጉዳይ ነው። እንሻላ የምንችለው ፕሮዳክቱን በመግዛት ቀጣይ ፕሮጀክቱ ላይ በምንጠየቀው ማንኛውም ነገር ፊት ለፊት መተን ግንባር ቀደም አሻራችንን አኑረን በመሄድ ላይ ራሱን የቻለ ትልቅ ኃላፊነት ነው እኛ ላይ ያለው፣ እና መወጣት አለብን እላለሁኝ። እንሻላህ ምናልባት በአጭር ጊዜ ውስጥ ይሄ ረዥም ዓመታት ነው ሲሰራ የመጣው እና እነዚህ ነገሮችን ቶሎ ብለን ግን ወደ መሬት የምናወርድበት ጊዜ እንሻላህ አጭር ይሆናል እያስባለሁኝ።